አባይዬ አንተና ጥቼ ምን ያህል እንደተሰቃየሁ ምን ያህል ችግር ውስጥ እንደገባሁ ብታውቅ ምንኛ ደስ ባለኝ ነበር። ግን አሁንም ቢሆን ቃሌ እንጠብቃለሁ። እነዚህ ከሃዲዎች ዛሬ የመጨረሻ ቀናቸው ነው። ሁሉም ነገር እጄ ላይ ነው ያለው። ይህ ቤት አባቴ በስጦታ የሰጠኝ ነበር። ግን እንደዚህ በጦርነት ይመጣል ብዬ አላሰብኩም ነበር። አሁን ሁሉም ነገር ያበቃለታል። ሁሉም ነገር እያንዳንዳቸው ላደረጉኝ ነገር ሁሉም ዋጋቸውን ያገኛሉ። ሁሉም ላሳዩኝ ስቃይ ለዛው ላውጣ ውርድ ዋጋቸውን ነው የምሰጣቸው። ለእነሱ ምንም አይነት ምህረት አይኖረኝ

ሞኒታሪ እኮ ነው ሰው የሚደፍር፣ የማይመስለው አትይኝም። እና ለመሞት ነው የጀገንኩት እያልሽኝ ነው? ተረጋጊ። ለፉከራውን ቢሆን ትደርሽበታለሽ። ሳብዬን ይወደት፣ ተረጋጊ። እሺ፣ አትበሳጭብኝ። ቤት እናንተ አታበሳጫት። ምን ይመስላሉ? አይ፣ ቤቲ፣ የዋህነቴን በቃ ጡጦ እንደሚጠባ ህጻን ነው። አልተጠቀሚበት ሞክሪ። አረ እህቴ እንደዚህ አትበይ። ዝም በይ፣ ወደዛ አይንሽ እንዳላጠፋልሽ። አረ ሳብዬ፣ ተረጋጊ። ኩኩ፣ በማያገባሽ አትግቢ። ምንድን ነው የቤት ባለቤትነት ማረጋገጫ ወረቀት ነው አሁን ህግ ሁሉንም ነገር አውቆታል ከዚህ በኋላ በሰላም ከዚህ ቤት የማትወጡ ከሆነ እያንዳንዳችሁም ህግ መንቅሮ ያስወጣችኋል አትኛውም የትኛው ህግ ነው በእናትሽ ከእናትና ከአባት የቤት መንቅሮ የሚያስወጣኝ ሀያ አራት ሰዓት ሰጥቻችኋለሁ ሴክስ እንዳይበላሽ። አንቺ ደሞ ዞር በይ ካፊቴ። ሰይጣኔን አታምጩ። ተነሽ ወይዛ። የዚህ ቤት ጉዳይ አልቀመናል። ይልሰቃኝ እንዴ ምንም ነገር እሰማሽ አልፈልግም። በነገው እለት ከዛ ቤት ምቅር ብላችሁ ምትወጡ። ይኸውልሽ፣ ሳባ፣ ስለአቤል የምነግርሽ ነገር አለኝ። ቁሚ፣ አንድ ጊዜ። ስለአቤል ምን ታውቂ እንዴ? ምን ሆነሽ ነው? ቆይ ልቀቂኝ። ስለአቤል ምን ነው ታውቂ? ተናገሪ! እሺ፣ እነግርሻለሁ። በጣም እያመመኝ ነው። እጅ ልቀቂኝ። እሽ፣ አንድ ጊዜ፣ አንድ ጊዜ ብቻ ልቀቂኝ። ይኸውልሽ፣ አቤል እንደታገተ ታውቂያለሽ አይደለ? ደሞ ሀና ናት ያገተችው። ስለዚህ ተገልሏለች። እባክሽን ድረሽለት፣ አንድ ነገር ታድርገውና ከዛ በኋላ ህግ ይጠይቃታል። ይወልሽ ሀናም፣ በእንደዚህ አይነት መልኩ አታሸንፊያትም። እጇ ረጅም እንደሆነ ታውቂያለሽ። በምንም መልኩ ልታሸንፊያታችሁም። ኧረ እጄን አሳመንሽኝ እኮ። ኧረ ይህ ደግሞ ሌላኛው ስልታችሁ መሆኑ ነው። ይኸውልሽ ሳሚን ጠይቂው። ሳሚና ሀና ብቻ ናቸው የት እንዳለ የሚያውቁት። እባክሽን እጅ ልቀቅኝ፣ እያመመኝ ነው። ንገሪያት። ንኩትና የሚፈጠረው እንታዩት አላችሁ። በያት ሳቢ። አንድ ጊዜ ጠብቂኝ። ሀይ ቤት ጨዋታውም በደንብ ተጫውተሸዋል። ከቤት ሂጅ ደግሞ ጨርሰዋለሁ ማለት ነው። ይኔ ምስኪ አሁን ውልቅፍ ውልቅፍ እያልሽ ትሄጃለሽ። እቺ ማትራዋ ወይኒሳዋ እንዲህማ በቀላሉ አልሸነፍልሽም። አስቢ ሀና፣ አስቢ። አሁን ምንድነው ማድረግ? ለማየ ይደውላት እንዴ? እሷ ምንም ስለዚህ ነገር ማወቅ የለባትም። እንደተሸነፍኩ እንድታስብ ማ አላረግም። ምንድነው ማድረግ? እያንዳንዱ ነገር እንዲቆጭሽ ነው የማደርገው። ሳባ፣ ጠብቂ። ማን ይሆን እንኳ አታውቂ። ምን ይሆን ነው? አባዬን አፈቀኝ እኮ ስቃዬ በዛ አባቴ አንተን ካጣሁ በኋላ ሁሉም ነገር ነው የተመሰቃቀለብኝ አሁን ላይ ምን ማድረግ እንዳለብኝ ምንም አውቀው ነገር የለኝም አባቴ ቆይ ምን አርጌ ነው ብቻዬን ታውቀኝ ብቻዬን ታውቀለህ ምንም ዘመድ የለኝም? ከጎንሽ ሆኖ አለሁልሽ የሚለኝ ማንም ሰው የለኝም። ወይኔ አባቴ አንተ ከጎኒ ብትሆን ኖሮ ይህ ሁሉ ነገር ባልተፈጠረ ነበር። ሻና ቢለን እንዴት ነው ማስለቀቀው? ምንድን ነው ማድረግ ያለብኝ? ምንም ማውቀው ነገር የለኝም እኔ መውሰድ ነው የሚፈልጉት፣ እኔም ማሸነፍ ነው የሚፈልጉት። እሱንም ቢሆን ይሰዱት ይሸነፍላቸዋለሁ፣ አቤልም ብቻ ይልቀቁልኝ። በጭራሽ አልሸንፍላቸው። እኔ ጎሽ ሳባ ነኝ፣ ጠንካራዋ ሳባ መቼም ቢሆን ህይወታቸውን እንዴት እንደማመሰቀቅላችሁ አሳያቸዋለሁ። እንዲህ በቀላሉ ነው ቤት ውስጥ በሀያ አራት ሰዓት ውስጥ ከዚህ ቤት እንድንወጣ ትእዛዝ ተሰጥቶናል። ለራሷ እንደ እብድ ኖ ሲያደርጋት የነበረው ምን ማለት ነው? ደግሞ የምን ትዛዙ? ያው ወይዘሮ ሳባ መታ ነበር። ሳባ መታ ነበር? እሺ ይውል መታ። ይሄ ምንድን ነው? የውርስ ደብዳቤ ነው። ማረጋገጫ ምናምን ነገር ይዛ መታ ነበር። በሀያ አራት ሰዓት ውስጥ ከዚህ ቤት የማትወጡ ከሆነ ፖሊስ አምጥቼ ነው እያስቆነጠርኩ ማስወጣችኋለች። ሳባ እንደዛ አለች። እንጃ ሳባን የማለው ጭካኔ፣ የአንተ በግነት ቀጦን አጣ እየሮጥኩኝ የእጄ የጠየኳት እምቢ አለችኝ። እና እኔ ምን ላድርግ? አሁንም ድረስ አታምነኝም። ያው እኔማ አንተ ጋር ነው የምኖረው እኮ ዛሬ ለምን ሰላም እባክህ ተውኝ ሳሚ፣ እኔ ለራሴ ጭንቀት ሊገለኝ ነው። ነ የድሮ ፍቅረኛ መታ ነበረ የሚያደርጋትና የሚያሳጣት ሞታ ምራት አልመሰለኝም ሳባ በሚለውና አስታክለው ሲቀጥል ለሞት እሷ ከዚህ በኋላ ለኔ ይሞታለች። ምን አለበት ልብ ውስጥ እንደሞተች በእውነትም ድብንባለች እንዴ? በስመአብ ምንሽ ነው? ተይ ተይ ተይ እንጂ ምንም እንሆንሻለን እኔ በበኩሌ ለገንዘብ ብዬ መቼም ቢሆን እህቴ እንድትሞት አልፈልግም መቼም አሽቃጭ አሽቃባጭ ኧረ ወደዛ እናንተ ደግሞ ያማችኋል እንዴ ነገሩ የዚህ ቤት ሰዎች ስትባሩታችሁ እንዳለ እኔ ላይ ነው የሚበረብ አዲስ የጠበሰ መሰለኝ ይሄ ወይሽ፣ ተደብቆ ሲያወራ። አይ ጉድ! ግን ቆይ መች ነው የሚደክምሽ? እንደዛ ነው ጭንቀት። ስቶናን እንኳን ስለ እንደዛ ነገር ነው የምታስቢው። መቼ ነው ነገር መለኮስ የሚደክምሽ? ምንፈልግሽ? መቼም ናፍቀኝ። አይሆንም የደወልኩት እንድትናፍቂኝ ማልፈልግ። አዎ ልክ ነህ። ለማንኛውም ተባብረ ያሳገጥከው ልጅ እንድታስለቅቀው ልነግርህ እኔ ደወልኩልህ። ከዚህ ሁሉ እኮ ናፈቀኝ የምትይኝ ቀድሽ ነበር። እኔ ሁን ለቀልድሚው ምንም ጊዜ የለኝም። ቆይ ምን አድርግ ነው የምትይኝ? እኔ እኮ ምንም አውቀው ነገር የለም። እርግጠኛ ነህ ሳሚ? በኋላ ላይ ግን እንዳይቆጭ አቤልን ስለምጠለው ብቻ። እንደዚህ አይነት የዘቀጠ ስራ ውስጥ ትገባለህ ብዬ አላሰብኩም ነበር የኔት የምትናገሩ ነገር ተጠንቀሽ ተናገሪ። የዛን ቀን እኔና አቤል እዛ ቤት ስንመጣ ደርሰህብን ነበረ። ከዛ በኋላ የአቤል ደብዛው ጠፍቷል። ይኸውልሽ እኔ ምንም የማውቀው ነገር የለም። ቦታው ላይ ስደርስ ሽጉጥ ደቅኖባቸው ነበር። ከዚያ የሰው ነፍስ እንዳይጠፋ ብዬ ተከላክያለሁ። ከዛ ውጭ ቀን እኔ ምንም የማውቀው ነገር የለም። ይኸውልህ ትሰማኛለህ፣ የገባበትን ወንጀል ብታውቅ ግን ጥሩ ነው። ዞር ዞር ብለ ለመጠየቅ ሞክር። እንደዚህማ በቀላሉ አንት ለያያትም እችልጃ ማታል ኝ አቤልን ከእናንተ በመወስደው መንገድ ወስደዋለሁ። አይ አቤል መታገጥ፣ እያንዳንዳችሁ ደግሞ ዋጋችሁን ነው የምሰጣችሁ። እኔ መልሽ ቤት የደበቅሽ ነገር አለ እንዴ? ሳምዬ፣ ጆሮ ነው ወይስ አንተ ነህ? ቤቴ ብለ ይጠራኝ። ሳምዬ፣ እንደዚህ እኮ ብለኝ ጠርታኝ አታውቅም። ቤቴ በእናትሽ ቀሉን ተዩና፣ አሁን የተፈጠረው ነገር ብቻ ነገር። ሳባ ደብላ፣ ዋናው ነገር ስታውራለን አቤል ላይ ነው ያሉ። ጆሮ ለባለቤቱ ባዳ ነው አሉ። የአቤል ጉዳን ላይ እንደተጠመጠማ አላወቅኩም ለማለት ነው። ማለት ማለትማ፣ አቤል እስካሁን ድረስ ታግቶ ነው ያለው? ምን? አዎ። ቆይ ማለት ሀና እንዴት እንደዚህ ነገር ታርጃለች? እንግዲህ አድርገዋለች። ቤት እሻውን አንቺ ያለበትን ቦታ ታቀልሽ። እኔ እንደዚህ ነገር እሱ መግባት አልፈልግም። አቤል ያለበትን ቦታ እንድነግርህ ትፈልጋለህ? አው አው፣ ቤት ንገሪ። እንደዛ ከሆነ አንድ ነገር እንድታደርግልኝ ፈልጋለሁ። ምንድን ነው? ለኩኩ እንደምታፈቅራት እንድትነግራት ፈልጋለሁ። ምን? አንቺ አምሻልኝ። ይሄ ማጨራሽ የማይሆን ነገር ነው። ምን አገባኝ? ካልፈለግክ መቶ ትችላለህ። ይችላል። አንቺ ምን አይነት ክፉ ሰው ነሽ? ይኸውልህ፣ ይሄ ክፋት አይደለም ጨዋታ ነው። ምን ቆይ ምን የሚሉት ጨዋታ ነው? እኔ እና ሀና ቁማራ ሲዘንብህ ነበር። አንተ ኩኩ እንደምታፈቅራት ሀና ደግሞ እሷን እንደምታፈቅራት ነበር የምታስቡ። ያው እኔ ደግሞ እቺ ቀን ቀድማ እንደምትመጣ ስለገባችኝ አንተ ላይ ተወራረድኩብ። ያው አንተ ማ አላሳፈርከኝም፣ እጄ ላይ ወድቀሃል። አረቤት ይባክሽ፣ እባክሽ ልለምንሽ፣ እንደዚህ አይነት ማይሆን ሁኔታ ውስጥ አትክቺኝ። አሁን ግን ለምን እንደሆነ አላውቅም በቃ እየጠላሁህ መጣሁ። እንደ ድሮ ደስ አትለኝም፣ አልንሰፈሰፍልህም በቃ ለለ ኖርማል ሰው ነው የሆንክብኝ። አረ እንደዛ ከሆነማ ጥሩ ነዋ። እኔ ያልገባኝ እኮ ፉክክሬ ከሳባ ጋር ነበር ማለት ነው። እሷ ስትተወው እኮ ደበርክ። ችግር የለውም እሱ ይሆንልሽ። አሁን አቤል የት እንዳለ ብቻ ጠቁኝ። እሺ፣ መጀመሪያ ቃል ገባልኝና እነግርሃለሁ። እሺ፣ ተስማምቻለሁ ነገር እነግራታለሁ በቃ ታገሺ። ማለት አልነገርካትም? እንደ እነግራታለሁኝ። ለምንድን ነው እስካሁን ድረስ ያልነገርካት? ንገራት እንጂ ምን ሆነክ ነው ቤቲ? እነግራታለሁ። ንገራት በቃ ቃል አቤል ያለበትን ቦታ ስለዚህ ቃል ጊዜ። ለምንድን ነው ጊዜ የምታገሰው? አይ ማልፈልገው ነገር ማስደረጉ። አዎ፣ አዎ በቃ ቃል ገብተልኛል፣ አቤል ያለበትን ቦታ ነግር ያለው። ስለዚህ ሄደ ተነግራታለ። መንገሩን ከፈራህ ደግሞ ምን እንደምትላ ተንገር። ኩኩዬ፣ የኔ ፍቅር፣ ካየሁሽ ጊዜ ጀምሮ በቃ ምግብ አልበላለኝ፣ ውሀ አልጠጣለኝ፣ አንቺን ነው እያሰብክ ያለሁት፣ እንቅልፍ በቃ ምናምን ነሳሽኝ፣ ምናምን ምናምን ነገር በላት። ሂድና ሰክሳት በቃ አፈቅርሻለሁ በላት። ቀላል እኮ ነው እንዴ። ምንድነው እንደዚህ የምታካብደው? ተነስ፣ አሁኑ ነገራት። ሂድ፣ አሁኑ ነገራት። እንዴ ቃል ገብተልኝማ፣ ዝም ማለት ይበና ሳጭግኝ የሄድ

አይ ምንም ምሳ ሰርቻለሁ። አይ ቆይ ቆይ፣ እኔ የምልሽ አንድ ነገር። ምንድን ነው ሳሚ? አይና ውሃው እኮ ያስታውቅበታል እንደሚወደኝ። ሀናና ቤቲ እንኳን እንዲሁ ዝም ብሎ ነው እንጂ የሚጃጃለው። ሳሚ ነኝ እንደሆነ እኮ ያስታውቃል። አይ ሳሚ፣ ሀና ይኸው በቃ ሁላ አሸንፍሽ ነው በቃ አሸንፍሽ ያለው። ምን ታደርገኛለሽ? ወይ ጉድ! ቤትዬ፣ እኮ በቃ አንቺ ምንም የሚሰንሽ ነገር የለም አንቺ። አስቢ ይፈጸማል ማ እንዴ ምንድን ነው? አልችልም። ት ይህን ነገር ማድረግ አልችልም ማለት በቃ አልችል። ማ ምን ማድረግ አልችልም ማለት ምን ማለት ነው? ይህን ነገር ላደርግ አልችልም። ኩኩ ሂጅ አፍቅርሻለሁ። ሁላት አልችልም። ቃል ገብተህልኝ። አዎ ቃል ገብቼልሻለሁ፣ ግን ደግሞ መጀመሪያ አቤል ያለበትን ቦታ እርግጠኛ መሆን እንፈልጋለን። እኔን አታምንኝም ማለት ነው። ለነገሩ እኔን ጥፋተኛ እኔን ጥፋተኛ አሁን ነው ተመልሰ ገብተህ እማት ነግራት ከሆነ ለአና ደውዬ አቤል ያለበትን ቦታ ቀይር እነግራታለሁ። እኔ ደግሞ መጀመሪያ አቤል ያለበትን ቦታ እርግጠኛ ሲሆን ሄጂ ያልኩትን ቃል ደግሞ እፈጽማለሁ። ቆይ እንደምት ነግራት እሺ፣ በምን ላውቅ እችላለሁ? ነው እነግራታለሁ። ይሄ ጥንዚዛ የሆነ ልጅ ጨረስኩም ብዬ ተደስቼ ሳልጨርስ ጭራሽ ይሄ አመዳም የሆነልሽ። ቆይ ወይኔ ቤቴ አምሽኩ ምን ልላት ነው? ችንገርዳሚ ምን ልላት ነው? ወይኔ አን አልታሸንፊኝ። ብቻ ባልሆነ ሆነ። ቤቲ በደንብ ማሰብ አለብሽ፣ በደንብ ማሰብ አለብሽ። አዎ አቤት፣ አቤል ያለበትን ቦታ ደርሽበታለሁ። የምሬ ነው። አዎ፣ ቦታ ደርሶ ወስዶሽና እንዲፈታ ታደርጊያለሽ። እሺ፣ እሺ። እና ስንት ሰዓት ልምጣ? ደውዬ አሳውቅሻለሁ። ታዲያ ምን ጆሮ ላይ አዘጋው። ቻክን ተመስገን ጌቴ፣ በእኔ ምክንያት ሀቢል የሆነ ነገር የሆነ መስሎኝ ነበር።

ተላንተን የገዛሁት አጥቼ ብታይ ብጻይ ስንከራተት ያልገባሁበት የለም። እኮ አንድ የሚያስብልህ ሰው የለም፣ እዚህ ቤት ብታይ ሰሚዬ ከእኔ ውጭ። ቆይ ግን እኔ ባለፈው ያበላሁ ቆንጆ ጥብስና ዱለት አልጣፈጠህም? እሱ እኮ ነው ይሄ ማንም ፈረንጅ አጨማለቀውን ከምትበላ ለጤና ከብለህ ሰውነት ሰሚዬ እኮ ቪታሚን ነው።

ቆይ ለእናንተስ። እንሂድ። የት እንሂድ? ከእዚህ ቤት ወተን ነው። ማይጠቅም ነገር እኮ ነው። ለሰውነት እራሱ ጥቅም ማይሰጥ ነገር ሁሉም፣ አይታችሁም። ዝም ብለሽ አዛዋርቂ ሳምዬ በላው እና ዝም በላችሁ፣ ይጨርሳል። እሺ ምን ያረግልሀል? ከአንድ ጊዜ በላይ የምትበላው ምን ይሰራልሀል? ምንም እኮ አይጠቅምም። እኔ ነኝ እርጉዟ፣ እኔ ነኝ መብላት ያለብኝ። አይ አንተ ተጎድቷል። ሌላው የምትፈልገው ነገር አለ ወይ? በቃ ነው አንተ ነበር ጥሩ አይ እንደ በቃ አለፈኩ አለፈ

ይበቃ እንጫወተው። እሺ ጨርሻለሁ። ሳምዬ ወይ ጉራይስ ቆይ ምን ሰሪያ እሺ። እዚህ የራሳችሁ ጉዳይ እንግዲህ ግዳዩ ከእነ ነጣ ጫቢው ጉዳዩ በጣም ጉሮ የተጎዳው ሳሚዬ። እሺ ሌላው የምትፈልገው ነገር አለ? እንደ ውይ እረስቸው፣ ይቅርታ እረስቸው ቆንጆ ሽሮ ሽሮ ሰርቻለሁ። ሳሚ ላምጣልክስ? ባላው ቪታሚን ይበቃዋል። ጥሩ እኮ ነው። ሽሮ ከብርቱካን በኋላ አይመከርም። ከብርቱካን በኋላ እንኳን ግን ያው አይፈልግም። ሚጣፍጥ ቆንጆ ሽሮ ነው የሰራው ለሳሚ። ሳሚ እሱ ምንም አያስፈልገውም። ሳሚ ቆይ ምን ትሰራለህ እዚህ? ቤት ስራ የለም እንዴ? ለምን አትጣም ቱጣም? ምን አስጨነቀሽ አንቺ? የኔን ቆንጆ ሽሮ በልቶ አንቺ። ሲጀመር እኔ እርቦኛል ነኝ ጅና ምግብ አንቺ የለም እኮ ቤት

የት ሄደን ምናወራ? ቆይ እናት፣ ውጡ። በቃ ውጡ። ሲጀመር አንቺን ማናገርሽ ነገር አለ። አንተ ሂድ፣ በቃ ሂድ። ምንድን ነው? ወንድ አይደል እንዴ? ወጥተህ በቃ ተፍ ተፍ ነው ማለት ያለብሽ ሲጀመር። አይ ወጣሁ። ምን አገባሽ አንቺ? አንቺን ፈልገው አይደለም የመጣሁ። ልጁ እኮ ተው ማለት እንደ ሰላምን በቃ ውጡ። ምንድን ነው? አንተ በቃ ውጡ አልኩህ አይደል እንዴ? ውጡ